አይሰማኝም። አረ ምንም አትጸጸት ቡቧችን። ለምን ብለህ ትንበረከካለህ? አውላላ ሜዳ ላይ ባላደረግከው ነገር ሰው የፈለገውን ቢያወራ አንተ ምን አስጨነቀህ? አላደረግከው ነገ ሌላ ቀን ነው። ባደረግከው ነገር አትጸጸት። ሁሉ ጊዜ የሚሆነ ነገር አድርገ እንዳትጸጸት። ማንም የፈለጉ ምንም ያወራ ሰው ከሰው ራስ ላይ አይወርድም፣ ወርዶም አያውቅም። ሰላም ጤና ይስጥልን። ውድና የተከበራችሁ የቻናላችን ቤተሰቦች እንዴት ናችሁ? እንዴት አላችሁ አለው። እኔ ደህና ነኝ እግዚአብሔር ይመስገን። ሰላም ነው። ዛሬ ማለት ነው፣ ትላንትና ለአንድ ገጽ ሙሉ የስድብ ቋት እኔ ቤት ተጽፏል። ለእናንተ ጥያቄ ጠይቃችሁ መጥቻለሁ። ጥያቄው ከተመቻችሁ፣ መልሱ ካልተመቻችሁ ተውት። ቀብራራው ግን ሁሌም እየሳቀ ማለት ነው ሚስቱን ይዞ ወደ ሁለት መቶ ኬ ይዞ ይጓዛል። እናንተ አልቅሳችሁም ሆነ ሰቃችሁም ሆነ ተናዳችሁም ሆነ የትም ነው የምትቀሩት። ነገ ተቃቅፈው እንደሚመጡ መርሳት የለባችሁም። ዛሬ የፈለገ ነገር ይፈጠራል። የፈለገ ነገር ብሩክ ሊገፈተር፣ ሊሰደብ ብዙ ነገር ይችላል። ሁልጊዜ እሱ ነው የሚሰደበው፣ እሱ ነው የሚገፈተረው። በነገራችን ላይ ማለት ነው ወደዳችሁም ጠላችሁም የእውነታውን ከመናገር ወደ ኋላ አለም ማንም ቢሳደም ምንም አይመስለኝም። እኔ ግን እሱ ሁሉ ጊዜም እየሳቀ ከሚወዳት ፍቅረኛው ሀይሚ ጋር ሁለት መቶ ሺህ ሞልቶ በደስታ የሆነ ቦታ ሲዝናኑ ሄደው ታያላችሁ። የዛን ሰዓት ምን ብላችሁ እንደምታሽቃብጦ አያችኋለሁ ማለት ነው። ግን ትላንትና ለተሳዳቢዎች ልንገራችሁ፣ ፕራንኩ ከባድ ነው፣ ሪስክ ያስወስዳል ብሎ ራሱ ተናግሯል? እራሱ ከተናገረ እኔ እዚህ ቦታ ላይ ብሆን እኔም ማብድ ይመስለኛል ግን እንዴት እንደምትሆን ማየት እፈልጋለሁ አለ አደረገው በቃ አደረገ የሆነ ነገር ድጋሚ ይመለሳል እንደ አይመለስም ምን እንዲያረግ ምን እንዲያረግ ነው አሁን የምትፈልጉት ምን እንዲያረግ ነው ምን እንዲያረግ ይቅርታ አለ በቃ ይቅርታ ካለ ይቅርታ ነው አለቀ ከይቅርታ ውጪ ምን እንዲለያዩ ነው የምትፈልጉት ምን ፍላጎታችሁን ብቻ ኮመንት ስር ግለጹ ስድቡን ተውት ነው ወይስ እኛ እንደዚህ ብለን መግለጽ አልነበረብንም ስለ ፕራንኩ ያለውን ነገር መናገር አልነበረብንም ነው ወይስ ሁሉ ጊዜ ብሩኬ ብቻ ነው ፕራንክ የሚያደርገው ሀይሚ ፕራንክ አታደርግም አድርግ አታቅምሶ እንዴት ነው ማለት በምን አይነት ወይ ነው የምትረዱት አልገባኝም እኔ አልገባኝም እኔ ስድቡ አልገረመኝም እኔ ምንም አይመስለኝም ስድቡ እንኳን እኔም ብሩክን ሰድባችሁት አልኩ ምንም አይመስለኝም ግን ምንድነው የምትፈልጉት ነገር ምንድነው ብሩክ ትቷት እንዲሄድ ነው ? ሀይሜ ትታ እንድትሄድ ነው? አልገባኝም። እዚህ ጋር የተፈጠረውን ነገር እሱ ከመጀመሪያውም ተናግሯል። በቃ ሪስኩ በጣም ከባድ ነው። አንቺ ብትሆኚ ምን አይነት ነገር ታደርጊያለሽ ብላችሁ ጠይቃችሁኝ አላችሁ። እኔ ብሆን በሰዓቱ ልደባደብም ልማታም ብዙ ነገር እችላለሁ። ሀይሜም ተደባድባለች፣ ተማታለች በሰዓቱ በሰዓቱ ምንም ብትል ምን አንፈርድባትም። እንደ ሴት እኮ ተረታናታል ሁሌ ወንድ አምላኬ ጥላላቸው። ምን ማለት ነው ወንድ አምላኬ እንደ ሴት እኮ ተረዳናት እኮ ተረዳናት። ግን ይሄ ልጅ ተናገረ። ፕራንክ ነው። ከካሜራ ጀርባ አላችሁ። ከካሜራ ጀርባ ምን አገባችሁ? ከካሜራ ጀርባ የፈለገውን ቢሆንስ አይመለከታችሁም። ሀይሚ ፍጼ ቅርታ ፍጼ አልኩኝ። ፋሲል አግቶ ቤቱ ወስዷት ማለት ነው። አለካሜራ ስለሆነ አለ ካሜራ ስለሄደች ነው። ምን አድርጎሻል? ምንም አላደረገኝም እመነኝ ስትለው፣ እሺ አምንሻለሁ ብሏል። እንዴ ተቀበላት። ምን እንዳደረጋሽ የዛን ሰዓት አይታችኋል። አግቶ ቤት ወስዶኛል ብላለች የዛን የቀለበት ያደረገች ጊዜ ምንድን ነው ልዩነቱ? እሱ ተሱ በፊትለፊት መቶ አልጋው ላይ ፕራንክ ስላደረገ በልቃ ነውር እንደሆነ ነገራችሁ። በቃ ነውሩን አመነ ተናገረ። አንድ ሰው ስህተቱን አምኖ ከተናገረ ምንድን ነው እንደ ውሻ ምጫዎት አልገባኝም። የምሬ ነው። ምንም አልገባኝም። ሊገባኝ አልቻለም። እነዚህ ልጆች እንኳን እውነት እንኳን እንደው ቢሆን ራሱ ዋሽተን ነው ማስታረቅ ያለብን እንጂ ለማለያየት ይሄን ያህል ጉድጓድ መቆፈር ምን አስፈለገ? ምን አስፈለገ? አያስፈልግም እኮ። እሷ ስሜታዊ ልትሆን ትችላለች፣ ትሁን፣ ሴት ናት፣ አልፈርድባትም። የታየው ነገር እኮ እንደ ሴት እኮ ፈርጃለሁ እኮ ኔ እንደ ሴት በጣም ይከብዳል። ግን ይሄ ልጅ ይቅርታ ጠይቋል፣ መግቢያውንም አሳይቶናል። በቃ ይማርበታል እኮ ይህን ነገር የተፈጠረው ነገር ይማርበታል። አንዳንድ ጊዜ እዚህ ቦታ አይሆንም፣ አይደርስም ያላችሁት ነገር እኮ በጣም ይከብዳል፣ ርስ ያስወስዳል። የሆነው ነገር፣ የተፈጠረው ነገር ከባድ ነው። ራሱ ተናግሯል። ግን ከይቅርታ ውጪ ምን አለ? በቃ ይቅርታ ጠየቀ ይቅርታ ከጠየቀ በኋላ ምንድ ነው ምን ለማድረግ ነው ምኞታችሁ ሀሳባችሁ እንዲለያዩ ነው በቃ ይቅርታ ማድረግ የለባትም እንደዛ ነው ምኞታችሁ ምንድን ነው እኔ ኩም ብለው ነገር እሷ አድርገዋለች በቃ እሷም አድርጋለች ይህን ነገር እሱ በፊት ለፊት ይዞ ስለመጣ ነው እኔ እኔ ለሱ ለእሱ ታዳያለሽ የምትሉኝ ነገር ምኑ ጋ ነው ማዳለው ምኑ ጋ ምንድ ነው ማዳለው እኔ ኮ እዚህ ጋ እንደ እንደ ኦዲንስ እንደ እናንተ ነው እንጂ ማየው ማወራው በቪዲዮ ነው እንጂ እኔ እኮ ከሱ ጋር ወይ ሄጅ አላደርም፣ ወይ ከእሱ ጋር በውስጥ አልጀናጀንም እኮ። ምንድን ነው ልታገቢው ነው? በእንጨት የማይነቃሽ ማን ጠየቀ? ጠየቅኩኝ? እኔ አፈቅራለሁ ብዬ ጠየቅኩ? ብሩኬን አፈቅራለሁ አልኩ አላልኩ። እንደ ወንድም ግን እንዳንዱ ወንድሜ አየዋለሁ ሁሉ ጊዜ እንደ ወንድሜ፣ ምን ጊዜም ቢሆን ቦታ አለ ይለሱ። በቃ ለሀይሚ ያለኝ ቦታ አለ፣ የእህትነት ቦታ አለኝ። ለብሩኬ ያለኝ የወንድምነት ቦታ አለ? ሞራሌን ዝቅ ለማድረግ ትለባላችሁ፣ ትጥራላችሁ። ለምን አስፈለገ? መሆን የለበትም። ይሄ ነው የእኔ ሀሳብ፣ ይሄ ብቻ ነው። እኔ ከአይሚ ጋር ምንም ችግር የለብኝ። ምን የምን ችግር ይኖርብኛል እንዴ? እኔ ንግግር የለኝ ከሱ ጋር እኔ አላውቀው፣ በአካል አላውቀው፣ በአካል ተገናኝተን አናውቅ። እኔ ምን አገባኝ የምታወሩትና፣ የሆነ የሆነ የተፈጠረውን ነገር እንዴት ነው ለማገናዘብ ሞክሩ በመጀመሪያ ማለት ነው። ይሄ ልጅ ከይቅርታ ውጭ ምን ሊያደረግ ነው? በቃ አዎ፣ እርግጥ ነው ስሜታዊ ያደርጋል። ትረጋጋ እስክትረጋጋ ድረስ ደግሞ ምንም ጊዜ መስጠት ነው። ምንም አዲስ ነገር አያስፈልግም። እንደዚህ ማሽቃበጥም አይጠበቅም። እሰይ እንኳን አረገችው እንኳን እንዲሆነ እግሩ ስር እግሯ ስር ተንበርክኮ ለምንድነው የሚንበረከከው? ሰው ገደለ እንዴ? ምን አደረገ ይሄ ልጅ? ሰው ገደለ ወይስ ልጅቷን ደፈራት? ሲደፍር ነው የታየው? እንደ ሰውማ ማለት ነው እንደዚህ ተቃቅፎ ልክ ሌሎቹ ፕራንክ እንደሚያደርጉት ከላይ ትሸርታቸውን ትሸርቱን አውልቆ ምናምን አቅፏት ቢያገኝ ምን ብላችሁ ልትሉ ነው? በዛን ሰዓት ምን ብላችሁ ልትሉ ነው አለ። ብዙ ፕራንክ እያየን ነው። እንደዚህ አይነት ነገር ደሞም አይተናል። ከጀመዎቹ ከእነሱ ውስጥ አይተናል። አምጭ ካላችሁኝ አመጣላችኋለሁ። ለምንድን ነው በሱ ሲሆን እንደዚህ ክርር አድርጋችሁ፣ በሱ ሲሆን እንደዚህ ግንን የምታደርጉት ለምንድን ነው? እነዚህ ልጆች እኮ ነገ ታርቀው እኮ አብረው ይሆናሉ። ዛሬ የፈለገ ቻሌንጅ ያልፋል። የፈለገ ነገር ሀይሚ ልትሰድቦት ትችላለች፣ ቡርኬን ስሜታ የሆነ ነው ነገ ግን ጻጽቷት ይቅርታ ትጠይቀዋለች ራሷ ይቅርታ ትጠይቀዋለች እመኑኝ ይቅርታ ትጠይቀዋለች ራሷ ለተናገረችው ነገር ይሄ ግልጽ ነው ግልጽና ግልጽ ነው በቃ ብሩክ አይዲያ መጣ እሷ ሁለት መቶ እንድትገባ ይፈልጋል ይሄንን አይዲያ ብሎ ይዞ መቶ ሰራ ይሄ ሁሉ ጣጣ ይሄ ሁሉ ነውር እንደሚመጣ አላወቀም ቤተሰቦቹ ጋር ሲደርስ ከቤተሰቦቹ ከትላልቅ ኦዲንሶቹ ጋር የተናገሩት ነገር ትናንት ወጥቶ አብራርቶ ይቅርታ ጠየቀ ምንድነው ነውሩ ምንድን ነው? ምንም ነገር የለውም። ምን በቃ አለቀ። ቤቱ መውሰዱ ነው ተናገረ፣ አልጋ ላይ ማድረጉ ተናገረ። በቃ አለቀ። ምንም አዲስ ነገር የለውም። ሁሉ ጊዜ ወደ ኋላ እየተመለሰን ነው ሱኑ ማውቃት አይጠበቅብን። የእነሱን ሰላም ለማብጣት ዋሽታችሁ እንኳን ለማሳረቅ መሞከር አለባችሁ። ለምትሳደቡ ሰዎች ነው ዛሬ ይሄን ምጽፍላችሁ። ምክንያቱም ምክንያቱም በቃ እሷ ምንም ፍራንካ አርጋ እንደማታቅ አድርጋችሁ መፍረዳችሁ በቃ ፍራንኩ ልዩነት አለው። አዎ ልዩነት አለው ግዴታ። እሷም አልጋ ላይ ስላላደረገች ስሜት የለም ማለት አይቻልም። ይሄ ልጅ ቀለበት አርግ ያለው ቀለበት ሶስት ወር ሙሉ ደብቅ ያለው ስትለው አይሰማውም ይሰማዋል። አልጋ ላይ መሆኑን አይደለም ማየት ያለባቸው። እቤቱ አግቶ ወሰዳት። ፋሲል አግቶ ወስዶኛል ግን ምንም ሳያደርገኝ መለሰኝ አለች። ከካሜራ ስላልወጣ ነው። የዛን ሰዓት እሱ በካሜራ ስለመጣ ነው። ምን እንዳረጋት ምን አያቸው? አላያችሁም አይደል እንዴ ሶ እሱ ሲጠይቃት ምንም ነገር አላደረገሽም ምንም አልበደለሽም ሲላት፣ አልበደለኝ ማለት እሺ አምንሻለሁ ነው ያላት። በቃ ስለዚህ አሁንም ደግሞ ሀይሚ በካሜራ ጀርባ ምን አርጓል ምናምን ብለው ቲክቶክ ላይ ሲያወሩ የሰማችውን መልሳ እሱን ትጠይቀዋለች። የሰው ወሬ አትስሚ፣ እውነት የሰው ወሬ አትስሚ። ስንትና ስንት ዋጋ የከፈልሽበትን ፍቅርሽን ዝም ብለሽ በቁምሽ እየገፋሽ ማጣት የለብሽም። እውነት ትክክል። ይሄ የሚመክርሽ የሚያሽቃብጥልሽ ሰው ሁሉ ትክክለኛ አንቺን የሚወድሽ ሰው እንዳይመስልሽ፣ የአንችን እድገት የሚጠሉ ሴቶች ናቸው የአንችን ሴቶች ናቸው ደግሞ በሙሉ ማለት ነው። እኔ እንቅር አድርጌ ነው የምነግራችሁ። ምንም አይመስለኝም። ላመንኩበት ነገር ምንም አይመስለኝም። ብሩኬ አለ ሀይሚ ምንም ባዶ ነው ሀይሚ፣ አለ ብሩኬ ባዶ ናት ምንም አታምርም። በቃ እውነቱን ስነግራችሁ ማለት ነው የሁለቱ አንድነት ነው። እርግጠኛ ነኝ ብሩኬም ከሌላ ሰው ጋር ቢመጣ የዚህን ያክል ዞራችሁ እንደዚህ ልትሳደቡ አታስቡም ሀይሚም፣ እርግጠኛ ነኝ ከሌላ ሰው ጋር ብትመጣ ዞር ብላችሁ አተዋትም አተዋትም። ይሄ እርግጠኛ ነው። ለምን እንደሆነ አብረው በእናንተ በእነሱ ፍቅር በሁለቱ ፍቅር በጣም በጣም በጣም ትቀናላችሁ። በሁለቱ ግንኙነት በጣም ነው የምትቀኑት እናንተ። ደግሞ ሀይሚና ብሩኬ የምነግራችሁ ነገር ቢኖር ማለት ነው፣ በቃ እንደዚህ አይነት ንዝንዝ ጭቅጭቅ የንቀት ወሬ ሲኖር ቪዲዮ አትልቀቁ። ይቀረጽ ቪዲዮ ከታርጋችሁ ቆርጣችሁ ጣሉት፣ አታምጡት የፈለገ ነገር ቢሆን አታምጡት በቃ ይሄ ስድብ ይሄ ምናምን ትናንትና ሃይሚ የተገፋተረችበት ፓርት ምናምን ቆርጣችሁ ቆርጣ አውጣ ካሜራማን ለምን ይሄን ያክል ወጣ አገባ ቆርጣ አውጣው ስለዚህ በዚህ ልክ በዚህ ልክ እንጃ ከፍ ዝቅ ማድረግ አስፈላጊ ነው ብዬ አላምንም እውነት የትናንትናችሁ ኮመንት ለኔ ምንድነው ለኔ አፍሽን ዝጊ ምንድን ነው ቅብጥርሴ ምን ማለት ነው እኔ ምን አልኩኝ እኔ እኔ ምን አልኩ ፕራንኩን ትክክል ነው ብሩክ አልኩኝ አላልኩም ፕራንኩን ስታት እንደሆነ አውቃለሁኝ ግን ይቅርታ ጠየቀ ተናገረ እሷም ከዚህ በፊት ብዙ ነገር አድርገዋለች ይሄ ሀቅ አይደል እንዴ የሚካድ ነገር ነው እንዴ እንዴ እኔ ጨምሬ ነው እንዲያወራሁት አወራሁት እኔ ያየሁትን ነው ማወራው ያላየሁትን ነው አላወራውም አይደል እንዴ ስለዚህ ወደዳችሁም ጠላችሁም ማለት ነው። ሁለት መቶ ኬ እንድትሞላ የተደረገ ነገር ስለሆነ ስድባችሁን ትታችሁ ሁለት መቶ ኬ አስገቧት ልጅቷን ሀይሜን ማለት ነው። ሁለት መቶ ሺህ አስገቧትና ከዛ በኋላ ማን ጥፋተኛ ማን ምን እንደሆነ ያብራሩላችኋል። ሁልጊዜ መቼስ ጨረቃ ፋሚሊ የተፈጠረውን ነገር ማብራራት ግዴታ እንደ ግዴታቸው ነው የምታረጉባቸው ማለት ነው። በእነሱ ነው እንዲ ሴት እያመጣ ፕራንክ መጀመር። በእነሱ ነው እንዲ ወንድ እያመጣ ፕራንክ መጀመር። ሀይሚ ስንቱ ጓደኞቹን ቢሆኑም፣ እንዲያውም ጓደኛ ከማምጣት ባዳ ማምጣት ይሻላል። ምክንያቱም እኮ ጓደኞቹ ጋር ቦክስ ቢገጥም ቢማታ አፈቀርኩት ምናምን እያለች ዱባይ ሳይቀር አይደል እንደ ፕራንክ ስታደርገው የነበረችው። ሀይሚ ፕራንክ ከተባለ ፕራንክ ነው። በቃ አለቀ። ምንም አዲስ ነገር የለም። ይፈልጋችሁት ናምጡ፣ ዛሬ ማለት ነው። ለምን እውነት እውነቱን አውርጬ እንደዚህ አልሞትም። እግዚአብሔር እውነቱን አውርጬ ሞታለሁ። ከአንዴ ስንት ጊዜ ነው? ሶስት ጊዜ ነው፣ አራት ጊዜ በሚወዳቸው በጓደኞቹ ፊት የገጠረችው። ግን ፕራንክ ነው፣ በቃ አለቀ። አሁንም እሱ ፕራንክ ነው ያደረገው። ችግሩ ምንድነው? እሷ በማትወደው ሰው ነው ፕራንክ ያደረጋት። ምናልባት ሱሲን ስለምትጠላት፣ ምናልባት እሱ ሊከብዳት ይችላል። ምናልባት ይሄ ነገር ድጋሚ ፕራንክ ባታረግ፣ በእንደዚህ አይነት ነገር ብሩኬ፣ ጥሩ ነው። ምክንያቱም እሷ ከምታቃቸው ከጓደኞቿ ውስጥ አፈቀርኩ ብለህ እንደዛ መስራት ይቻላል። ካለ በለዛም ደግሞ እንደዚህ የሚያቀያይማችሁ እንደዚህ ከሆነ ሁለታችሁም አለመደራረግ በቃ ከሌላ ሰው ጋር ተደራረጉ። ሀይሜም ሌላ ሰው ታርክ፣ ብሩክም ሌላ ሰው ያርክ እንጂ ብሩክ እየተደረገ ሁሌ ጨጓራው እየተላጠ እሱ ፕራንክ ባረገ ቁጥር እንደዚህ ጀማው በሙሉ ተገልብጦ ብሩክ የሚረቅጥ ከሆነ ምንድን ነው ፋይዳው? ምንም ፋይዳ የለውም። እንዲያውም እኔ ሀይሜም ብሆን ማለት ነው ትናንትና ፕራንኩ ሰዓት ያናድዳል፣ ያከስላል እኔ አሁንም አልክድም፣ ፍራንኩ በጣም ከባድ ነው። ግን ፍራንክ ነው በቃ አለቀ። ከዛ በኋላ ከካሜራ ጀርባ ብዙ ነገር ምልህ ነገር አለ። ብሩኬ በጣም ተናድጃለሁ። አሁን ግን ካሜራ ላይ ይቅርታ አርጌላለሁ። እንሄድ ብዬ ይዤው ነበር የምሄደው። የምሬ ነው ላቸው። እኔ ብሆን እንደዛ ነው የማረገው፣ ስለጠየቃችሁ ማለት ነው። በቃ ንዴቴን በውስጤ ነው የሚይዘው እንጂ ያን ያህል እንደዛ ሆኝ ጭርጭረቤ አላወራም፣ ምክንያቱም ከዚህ በፊት እሷም ስላደረገችው ማለት ነው በሴት አይደለም ያደርገችው በወንድ ነው ያደርገችው እሱም ደግሞ በሴት በወንድ አይደለም የሚያደርጋት በሴት ነው ስሜቱን ማወቋ ጥሩ ነው ጥሩ ነው ስሜቱን ማወቋ ስለዚህ እናንተ አንድ ሰው ወግናችሁ የምትከራከሩት ምን ለማድረግ ነው ለማለያየት ነው ወይስ ለማቀራረብ ነው ይሄን ጥያቄ ለእናንተ መልሱልኝ ይሄን ጥያቄ ለእናንተ አርጌዋለሁ እኔ ማለት ነው እኔ እንዲህ እንዲህ ብዬ የምናገረው እሱ ፕራንክ ነው ብሎ ስለተናገረ ብቻ ነው። ባይናገር ኖሮ የምንናገረው እናውቃለን፣ ግን ተናግሯል። እሷ እኮ የሶስት ቀን የአራት ቀን ፕራንክ ስትሰራ ለኛ ትነግረናለች? አትነግረንም። ምን ብለን ነው የምናግዛት? እሱ ስለተናገረ ነው በቃ። እሱ እሷ ግን አትነግረንም? ካለቀ በኋላ ነው የምትነግረን። ስለዚህ ምን እናርክ? ይሄ የሰራሽው ቪዲዮ ትክክል አይደለሽም ሀይሚ፣ እንደዛ ከማለት ሌላ ሳትነግረን ምን ብለን እንናገራለን? እሱ ግን ተናግሯል በቃ። የነገር ነገር በጣም ይከብዳል። ዛሬ ሀይሚን ልፈትናት ነው እኔ ብሆን በጣም ነው የማብደው። እኔ ላይ ቢደርስ በጣም ከባድ ነገር እያደረኩ ነው ብሏል፣ ተናግሯል። ስለዚህ ይሄንን ሪስክ ተናግሮ እናንተ መረዳት ለምን ይከብዳችኋል? ቢያስጠላችሁ እንኳን የእነሱን ሰላም የምትፈልጉ ቢሆን እንደዚህ አታንጸባርቁም። እናንተ በምታንጸባርቁት ነገር እኮ ነው። ሀይሚ አሁን መጣ ከካሜራ ጀርባ ምን እንዳረክ ምን ታውቃለክ? ምናምን ሲጀምር በር ላይ ማለት ነው ሌላ ሰው አለ ቤቱ ጠባብ ስለሆነ ምን ላይ ይደበቃል? ካሜራ ማኑ በር ላይ ኮሪደር ላይ ካሜራማን አለ። ወደዳችሁም ጠላችሁም አለ፣ በእርግጠኝነት አለ አለ፣ ይህን እመኑኝ። ቆይቶ ደግሞ ብሩክ የሚያወራችሁ ሊሆን ይችላል፣ ላይቭ ላይ ይገባል። አሁን ሲታረቁ ሰላም ሲሆኑ ላይቭ ይገባል። ቲክቶክ ጠይቁት፣ ጠይቁት። ይህን ያክል መርምራችሁ ሰውን እንዲልወቅ ማለት አይጠበቅባችሁም። እንደዛ ቆሞ የማለ ማርያምን፣ ምንም ነገር ያደረግኩት ነገር የለም ካመንሽመኝኝ አላት ከአንዴም ሁለት ሶስቴ አምናህ አለሁ እያለችው ነበራል እንዴ። ስለዚህ አሁንም ማመን ግዴታዋ ነው። ማንኛውም ሰው አምናህ አለሁ ትላለች፣ እያው ትመነው። አሁንም እሷ ስንት ጊዜ ፈተናውን አልፏል፣ ፈተናውን ወድቋል ስትለው ስንት የፈትነዋለች። ስለዚህ በቃ እሷም ደግሞ ፈተናውን ካለፈች አልፋለች ይላታል፣ ከወደቀች ወድቃለች ይላታል። እሱ የሚፈልገውን ነገር ያውቃል። ፈትናታለሁ ነው ያለው። ስለዚህ እኛ ተመልካቾች በዚህ ልክ ማሽቃበጥ፣ መሳደብ አስፈላጊ ነው ብዬ አላስብም። ከፈለጋችሁ ግን የፈለጋችሁትን በሉ። ዛሬ እውነቱን ስለተናገርኩ ምንም አይቆጨኝም። ብትሳደቡ፣ ምንም ብትሉ ምንም አይደንቀኝም። በጣም ደግሞ ትክክለኛ ፍርድ የምትፈርዱ እህቶቼ አላችሁ። እህት ወንድሞቼ፣ እናንተም ደግሞ በቃ ትክክለኛውን ነገር ስለፈረዳችሁ እውነት እንደዚህ ነው። በቃ አድናቂ ማለት እንደዚህ ነው። ምክንያቱም ይሄ ስህተት አይባልም በቃ ጭራሽ ፈጽሞ እሷ ምንም ፕራንክ እንደማታረግ ሰው ዛሬ ብሩክ ይሄ ነገር ተፈጠረና እንደዚህ ነው ብለን ማሽቃበጥ አይጠበቅብንም። በቃ ትክክል፣ የምናደንቃቸው ምንወዳቸው ከሆነ ለውጣቸው መቻል አለብን። እሱ እስኪ ቆይ እኔ ፕራንክ ላምጣና እኔ ለስራ ሲባል እንደዚህ በቃ ትጮኻላችሁ። እሷ ስታመጣ ክብሯን ዝቅ አለ ብዙ ነገር ታወራላችሁ። በእሷም ቢሆን በዚህም ቢሆን ግን በብሩክ ይበልጣል፣ በጣም በብሩክ ይበልጣል። እሺ እንዴት ሁለት መቶ ሺ ትግባ እንዴት ማን ይስራሽ። እሷም ክብሯን ታወርዳለች ክብሯን፣ እንዴት ትላለች አላችሁ። እሺ ብሩኬ ይዞ መጣ ሄን አይዲያ። ብሩክንም እንደዛ ምንድነው እንደዚህ በቃ ለቀቅ ፈታ፣ ለቀቅ አለፍ ማለት ለመዱ በቃ። አንዳንዴ ለቀቅ ማለት ልመዱ። ሁሉ ጊዜ እዛው ቦታ ላይ በቃ የሆነ ይደብራል። ለማንኛውም ውድ ቤተሰቦቼ ትናንትና ለተናገራችሁ ነገር በጣም ስሜታዊ ስላደረገኝ ነው ማለት እውነት እውነቱን ሳልናገር እንደዛ ካላችሁኝ እውነቱን ተናግሬ ደግሞ መሸበት ማደር በቃ እውነቱ ይሄ ነው በቃ ሀይሚም ታደርጋለች ብሩኬም አድርጓል አለቀ ይቅርታ ይቅርታ ነው በቃ ከይቅርታ ውጪ ግን አያስፈልግም ይቅርታ ይለያዩ የምትሉ ከሆነ በኮመንት አሳውቁኝ ትላንት የጻፋችሁልኝ ኧረ ፕራንክ እኮ ከባድ ነው ምን እና ምን ይሁን ታዲያ ከባድ ስለሆነ በቃ ይቅርታ አላት ይቅርታ ነው በቃ ከይቅርታ ውጭ ምን ይባላል ምንም አይባልም ማለት እንዴ እና ውድ ቤተሰቦቼ ስሜታዊ ስለተናገርኩ በጣም ይቅርታ ኮመንቱ በጣም ገርሞኝ ነው በቃ ምንም እኮ ያልኩት ነገር የለም ስለዚህ እውነቱን እንደዚህ እንድታርጌው ከዛ ብትናገሩ የፈለጋቸውን ብታመጡ ምንም ችግር የለብኝም። በቃ እውነቱ ይሄ ነው፣ አንድና አንድ ማለት ነው። እና ውድ ቤተሰቦቼ አመሰግናችኋለሁ። መልካም ጊዜ። እንጃ ምንም ማለት በዚህ ልክ እንደዚህ ኮመንት እኔ አልጠበቅኩም። ምንም ሳልል ይሄን ያክል ይከብዳል። እና ንጃ ብቻ አላውቅም። ለሁላችንም ልቦና ይስጠን ነው እኔ የምለው፣ ልቦና ይስጠን እንጂ ሌላ ምንም አልልም። መልካም ቀን ይሁን ላችሁ አመሰግናለሁ። ባይ